ያ ገንዘብ የሚሰበስብና የሚሰስት የሐሰቡ እነ መላ ለሁ አኽለደ በእርግጥ የሰሰተው ገንዘብ በምድር ዓለም ላይ የሚያዘወትረው ይመስለዋልን? ከሃዲው በምድር ዘውታሪ ሆኖ የሚቀር እንደሚመስለው አይደለም። አጨማታሪ ጀሃነም ውስጥ ይወረወራል። አጨማታሪዋ ምን እንደሆነች ምን አሳወቀ? ናሩላሂ ሙቀደ አጨማታሪዋ ማለት ተቀጣጣይዋ አላህ የሚያዛት የጀሃነም እሳት ነች። አለቲ ተጠሊዑ ዐላል አፍኢዳ ያች የጀሃነም እሳት ከጉጅነቷ ብዛት የሰዎች ልቦች ውስጥ ዘልቃ ትገባለች። እነሀ ዐለይሂም ሙእሶደ እሳቷ በገሃነም ሰዎች ላይ የተዘጋች ናት። ፊ ዐመድ ሙመደደ ጀሃነም የተዘጋችውም በረዣዥሙ ቋሚዎች ነው።